ይሄ የፓርላማ ቻናል ወደ ተግባር ሲገባ የሁሉም ክልሎችን በፍትሐዊ ተደራሽነት እንዲኖራቸው የሁሉም ክልሎች ስራዎች በበቂ ሁኔታ ለማህበረሰቡ ተደራሽ እንዲሆኑ የማድረግ ስራ ፍትሐዊነት ያለው ተደራሽነት እንዲኖረው፣ ያለምንም ልዩነት፣ ያለምንም አድሎ ስራው የሁሉም ክልሎች በእኩል ደረጃ ላይ እንዲሰራጭ ስራውን በጎላ መሰራት አለበት። የጣቢያው ባለሙያዎችም ቢሆን ሙያዊ ሚናቸውን በተገቢው መንገድ እንዲወጡ አደራ ላለው ፓርላማው በኢቲቪ ቻናል መምጣቱ ትልቅ ስራና ትልቅ ሊበረታታ የሚችል ነገር ነው። ይህን ስንል የሰራናቸውን ስራ ከህዝብ ዘንድ ማድረስ ማለት ነው። ህዝብ ደግሞ ያደረስነው መልሶ ህዝብ ጋር ደግሞ ምንድነ ያለውን ድምታ ህዝብ ጋር ያለውን ድምታ ውስጥ ምንድን ነው የሚለው ነገር ላይ ከህዝብም ኦቨርኦል መረጃዎችን እያገኝን እኛ ደግሞ መልሰን ለህዝብ መረጃ እያደረስን የምንሄድበት ጉዳይ አለ ማለት ነው። የህዝብን ችግር ኢቲቪ ተከታትሎ ማውጣት መቻል አለበት። እውነታውንም ለህዝቡ ማሳወቅ አለበት። የህዝቡንም ብሶት በግልጽ ማውጣት አለበት። ለህዝቡ መሰራት ያለበትንም አቅጣጫ ማሳየት አለበት። ኢቲቪ አሁን የጀመራቸው ስራዎች በጣም ጥሩ ናቸው። ህዝብ የሚደመጥበትን የህዝብ እንደራሴዎች የተሰባሰቡበት ተቋም ስለሆነ ህዝብ የሚደመጥበትን የዲሞክራሲ ባህልም ጭምር ለመገንባት ሚናውን ይወጣል ብዬ ስለማምን ከዚህ አኳያ ራሱን ችሎ በዚህ መንገድ በምክር ቤት ውስጥ ሚናውን እንዲወጣ ታስቦ በዚህ መንገድ ኢንዶርስ መደረጉ እንደ አንድ ተቋሙን የሚያግዙ ነውም፣ ራሱን የቻለ እንደ ኢንስቲሽን ተቋቁሞ በዚህ መንገድ መሄዱ ትልቅ ለቀጣይ ስራ ፋይዳ አለው ብዬ አምናለሁ። ስራዎች እንቅስቃሴዎች የሚገኙት ውጤቶች በዚህ ቻናል ለሀገሩ ወይ ለሀገሪቱ እንደሚተዋወቅ እና ተደራሽ እንደሚሆን እርግጠኛ ነኝ። ለዚህ ቻናል እንደ ምክር ቤት እንደ ምክር ቤቱ የሚያስፈልገው ለማበረከት ምክር ቤቱ ፍቃደኛ እንደሆነ ለመግለጽ እወዳለሁ። በፌዴራል ደረጃ እንደ ሀገር ያሉ መረጃዎችን በቀጥታ የምናገኝበትና በቀጥታ ስርጭት እራሳችንን በዛው አፕዴት እያደረግን የምንሄድበት ሂደቶች ይኖራሉ ብዬ ነው የሚያስበው። ከዚህም ባሻገር ኢትዮጵያ በምን ሁኔታ ላይ እንደዋለች ፓርላማ ምን ስራዎችን እንደሚሰራ ቋሚ ኮሚቴዎች የት ክልል የት አካባቢ ላይ ጉብኝት እንዳደረጉ እዛ ያሉ ተሞክሮዎችንም በቀጥታ ይዘን ወደ ራሳችን ወስደን ለመስራትም ትልቅ አስተዋጽኦ ስላለው በፌዴራልና በክልል ያሉ ጋፖችን የሚያጠብ ስለሆነ ይሄ የኢትዮጵያ ቴሌቪዥን ሚዲያ መከፈቱ ለክልሎች ትልቅ ፋይዳ አለው ብዬ ነው የሚያስበው። የኅብረተሰቡን ግንዛቤም ለመፍጠር በህግ ላይ ያለው እምነት እንዲጨምር ያደርጋል። የህግ የበላይነት እንዲከበር ያደርጋል። ልማት ተነሳሽነት እንዲያመጣ ያደርጋል። የሚወጡ አዋጆችና ክትትል ሲደረግባቸው ኅብረተሰቡ በደንብ አውቋቸው እምነት እንዲጨምር ያደርጋል። ህብረተሰቡም የወከላቸው በትክክል እየተከታተሉና የህብረተሰቡ እየተቆጣጠሩ መሆኑን እንዲረዳ ያደርጋል። ይሄ ከክልል ክልል ደግሞ የፓርላማውና አልፎ ፓርላማውና ክልሎችን ሁሉንም ክልል ደግሞ ትስስር ጥሩ ጥሩ ተሞክሮች በዚህ እየቀረቡ አንዱ ክልል ከአንዱ ይማራል። ፌዴራል ሥርዓት እንደተጠበቀ ሆኖ ምርጥ ተሞክሮች በዛ እንዲቀርቡ ማድረግ ይቻላል። የፓርላማው ጥሩ ጥሩ ስራዎች ተቀምሮ እንዲቀርቡ ይደረጋል። በጣም ህዝብና መንግሥትን ያሳስራል። አንድ ሁለተኛ፣ ህዝብን ለልማት ያነሳሳል። ሁለት ሶስተኛ በክልል መካከል የሥራ ውድድር፣ የሥራ ትብብር ይፈጥራል። ካንዱ ጥሩ ተሞኮሰ አንተ ተወስድነት